ሰማይና ምድር የጸኑት በእግዚአብሔር ቃል ነው። መጽሔ በርግጥ መዝሙርኛ ዳዊት እንደዚህ ይላል ስናገር ምድርን በውኃ ላይ አጥንቷታልና ይላል። ምድር የቆመችው ውኃ ላይ ነው። ግን ውኃ ምድርን መሸከም ማለት ውስጥ መሸከም አይችልም። ውኃ ይሰምጣል። ነገር ግን ቃል ስላለ፣ የመለኮት ትእዛዝ ስላለ ይሄ የምንመለከተው ግዑዙ ዓለም ምድር ላይ ጸንቶ ቆሟል። በምን ቆመ? በእግዚአብሔር ቃል ቆመ። ማሰረት እግዚአብሔር ሰጠ። ነገር ስለዚህ ኃይል አለ በማንበክ ክርስቶስ እሱ አምላክ ስለሆነ፣ ሁለተኛ የምንመለከተው በምድርም ሁሉ ስልጣን አለው። ዮሐንስ 17 ቁጥር ሁለት ላይ ሁሉን ሰጠኛል። ሁሉን ሁሉን መስጠት ሁሉ ስልጣንና በሁሉ ላይ የመፍረድ በሁሉ ላይ የፈለገውን የማድረግ ሁሉ ስልጣን አለው። እሱ እግዚአብሔር የሆነው የእግዚአብሔር ክርስቶስ ኢየሱስ። ሶስተኛ በፍጥረት ሁሉ ላይ ስልጣን አለው። አራተኛ በአጋንንት ጭፍራ ላይ ሁሉ ስልጣን አለው። አምስተኛ በመላእክት ጭፍራ ላይ ሁሉ ላይ ስልጣን አለው። ስድስተኛ ሁሉ በሁሉ ነገር ላይ ስልጣና። ለዚህ ነው ሺድ ሲለው አጋንንት፣ አንተ ተራራ ሲል አንተ፣ በሽታ ፈለገው ቃል መናገር ብቻ ሲናገር ድውያን ይፈወሳል፣ ለምጻ ይጠበጠ፣ አጋንንት። ለምን ስልጣና? ለምን በሰማይና በምድር ስልጣን ሰጠ ያለው። ስለዚህ ብቸኛ ባለስልጣን፣ ሁሉም ማድረግ የሚችል እሱ። እኛም ከእርሱ ተነሰን ነው በእርሱ መንፈስ ልጆች ስለሆንን የእሱን ስልጣን ተቀብለን በዚህ በሚጠፋው ዓለም ውስጥ አጋንንትን እየገሰጽን በሽተኞችን እየፈወስን በስልጣን እግዚአብሔር መንግስት የምንሰቀው። ስልጣን ማለት ማንነት ነው። በማን በእግዚአብሔር የተቀዳጀነው ትልቅ እውነት ነው።